ከቅርብ ጊዜ ወዲህ የቤት፣ የመኪና፣ የቦታና መሰል ንብረቶች ዋጋ ሳይታሰብ ዋጋቸው እየወረደ መሆኑን የደረሰን መረጃ ያሳያል። የሪል ስቴት ቤቶች ዋጋ እየቀነሰ ሲሆን ተሽከርካሪዎችም የሚሸጡበት ዋጋ እየወረደ ይገኛል። በሌላ በኩል ደግሞ ለትራንስፖርት አገልግሎት መኪና ለመግዛት ያሰባችው አዲስ አሰራር መዘርጋቱን ሰምተናል። በዚህ አሰራር መሰረት አነስተኛ ታክሲዎች ከስራ ውጭ ሊደረጉ መሆኑን አውቀናል። ከ11,000 በላይ የመደበኛ ነጋዴዎች በህጋዊነት መስራት የሚችሉበት ቦታ መለየቱን መንግስት ይፋ አደረገ። ከ11,000 በላይ የመደበኛ ነጋዴዎች በህጋዊነት መስራት የሚችሉበትን ቦታ መለየቱን የአዲስ አበባ ንግድ ቢሮን ያስታወቀው የቢሮ ምክትል ኃላፊ ጸጋይ ደበሌ እንደገለጹት ከሆነ ቢሮ ከሺህ ብር በታች ካፒታል ያላቸውን የመደበኛ ነጋዴዎችን ወደ መደበኛ የንግድ ሥርዓት ለማስገባት የተለያዩ የቅድመ ዝግጅት ሥራዎችን ሲሰራ ቆይተዋል። በዚህም በበጀት አመቱ 1112 የሚሆኑ ኢመደበኛ ነጋዴዎችን ወደ ህጋዊ የንግድ ስርዓት ለማስገባት 217 ቦታዎችን መለየቱ ተገልጿል። ባለፉት ሶስት ወራትም 600 የሚሆኑ ነጋዴዎች ኮንቴነርና ሼድ ተሰጧቸው እየሰሩ መሆኑንና በርካታ ነጋዴዎችን በሂደት ላይ መሆናቸውን ተናግረዋል። ወደ ህጋዊ መስመር ማስገባቱ ግብር እየከፈሉ ከመደበኛ ነጋዴዎች ጋር እየተወዳደሩ ለሚሸጡ ነጋዴዎችም ሆነ ለአጠቃላይ ገበያ ሥርዓቱ ያለው ፋይዳ ትልቅ መሆኑን ገልጸዋል። በሌላ በኩል ደግሞ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 ሰራው ከማስወጣቱም ባለፈ አዳዲስ አስመጫዎችም ወደ ዘርፉ እንዳይቀላቀሉ እንቅፋት ይሆናል ብለዋል። በቂና ብቁ ባለሙያ በሌለበትና በቂ የመኪና መለዋወጫ ባልተሟላበት ሁኔታ ሁሉም አስመጫዎች የሰርቶ ማሳያና የጥግና የጥገና ክፍል ወይም ጋራዥ ያቋቁሙ ቢባል እንኳን በቂ የመሬት አቅርቦት አይኖርም ሲሉ አስመጫዎቹ ተናግረዋል። የኤሌክትሪክ መኪና አስመጫዎችን ቅሬታ በተመለከተ ለጉዳዩ ምላሽ ለማግኘት ለትራንስፖርትና ሎጂስቲክስ ሚኒስቴር ጥያቄው ቀርበዋል። በሚኒስቴር መስሪያ ቤቱ የትራንስፖርት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 ጀታቸው መቀየር እንደሚገባቸው የአዲስ አበባ ትራንስፖርት ቢሮ ነው ያስታወቀው። ኮዳንድ ታክሲዎቹ ከዚህ ቀደም ከ1200 የሚበልጥ ቁጥር የነበራቸው ሲሆን አሁን ላይ ደግሞ በተለያዩ ምክንያቶች ቁጥራቸው ወደ 4000 መውረዱን የትራንስፖርት ቢሮ ኃላፊው አቶ ያበባል አዲስ ገልጸዋል። አሁን ላይ ለመዲናዋ ገጽታ ብሎም ለነዋሪዎች ደህንነት ሲባል ታክሲዎችን መቀየር የሚያስፈልጋቸው ሲሆን የተሽከርካሪ ባለቤቶቹ የተሽከርካሪ ቅያሪ ማድረግ እንደሚገባቸው ተናግረዋል። የመኪና ቅያሪ ለማድረግ መንግስት በማመቻቸት እና ከቀረጥ ነጻ በሆነ መንገድ ተሽከርካሪ እንዲያገኙ ድጋፍ እንደሚያደርግ አቶ ያብባል ጠቁመዋል። ከዚሁ ጎን ለጎን ደግሞ ወደ ታክሲ አገልግሎት መግባት የሚፈልጉ አካላት ከዚህ በኋላ ፈቃድ ለማግኘት ከ25 ወንበር በላይ ያላቸው መኪናዎችን እንዲሁም በኤሌክትሪክ የሚሰሩ መኪናዎችን በቅድሚያ ማሟላት እንደሚገባቸው የአዲስ አበባ ትራንስፖርት ቢሮ አመላክቷል። ከዚሁ ጎን ለጎን የትራንስፖርት ሚኒስቴር ያረጁ መኪናዎችን ከሀገር ውስጥ መንገዶች ለማስወጣት እየተንቀሳቀሰ መሆኑ የተነገረ ሲሆን በ ቅርቡ በኢትዮጵያ መንገዶች ላይ የሚገኙ ያረጁ መኪናዎችና የጭነት ተሽከርካሪዎች ከአገልግሎት ውጭ ሊሆኑ ይችላሉ ተብሏል። አዲሱ የትራንስፖርትና ሎጂስቲክስ ሚኒስቴር የተሽከርካሪ ልቀት ብክለት ቁጥጥር መመሪያ የግሪንሃውስ ጋዝ ልቀት መስፈርቶችን የማያሟሉ መኪናዎችን ቀስ በቀስ ከአገልግሎት ውጭ የሚያደርጉ የአስተዳደራዊ እርምጃዎችን ይዟል። አዲሱ መመሪያ እንደሚያመለክተው ማንኛውም አዲስ ወይም ያገለገለ ተሽከርካሪ አስመጪ፣ ሰብሳቢ ወይም አምራች ተሽከርካሪዎቹ የጋዝ ልቀት መስፈርቶችን ማሟላታቸው ስራቸውን ማረጋገጥና ለእያንዳንዱ መኪና የማረጋገጫ የምስክር ወረቀት መስጠት ይጠበቅበታል። ኃላፊዎቹ ሁሉም የነዳጅ ተሽከርካሪ ባለቤቶች ልቀታቸውን እንዲያስመረምሩና በስድስት ወራት ጊዜ ውስጥ የማረጋገጫ ሰርተፊኬት እንዲያገኙ አስታውቀዋል። በሌላ በኩል ደግሞ ከቅርብ ጊዜ ወዲህ የቤት፣ የመኪና የቦታና መሰል ንብረቶች ዋጋ ሳይታሰብ ዋጋቸው እየወረደ መሆኑን የደረሰን መረጃ ያሳያል። የሪል ስቴት ቤቶች ዋጋ እየቀነሰ ሲሆን፣ ተሽከርካሪዎችም የሚሸጡበት ዋጋ እየወረደ ይገኛል። ባንኮችና መንግስታዊ ያልሆኑ የፋይናንስ ተቋማት ለንብረት ግዢ የሚሰጡትን ብድር በከፍተኛ ሁኔታ ቀንሰዋል። ይህም ገዢዎችን ከገበያው እንዲርቁ ማድረጉ ተነግሯል። ሌላኛው ምክንያት ደግሞ የካሽ እጥረት ሲሆን ባለው የገንዘብ እጥረት ከፍሎ መኪናና ቤት ሊገዛ የሚችለው የማህበረሰብ ቁጥር አነስተኛ በመሆኑ የእነዚህ ንብረቶች ዋጋ ማሽቆልቆሉ ታውቋል። ባለው የኢኮኖሚ ሁኔታ እርግጠኛ አለመሆንም ሌላው በምክንያትነት የተጠቀሰ ጉዳይ ሆኗል። በሀገሪት ውስጥ ያለው የሰላምና የፖለቲካ አለመረጋጋት ገንዘብ ያላቸው ሰዎች ከንብረት ግዢ እንዲቆጠቡ ማድረጉም ተነግረዋል። በግብይት ስርዓት ውስጥ የታየው ለውጥ በአጠቃላይ የሀገሪቱ የዋጋ ንረት በመቶኛ ሲሰላ ዝቅ እንዲል ማድረጉም ነው የተገለጸው። ሰሞኑን ይፋ በተደረገው የመንግስት መረጃ መሠረት፣ የዋጋ ንረት መውረዱ መገለጹ ይታወሳል። መንግስት የዋጋ ንረቱን ለማውረድ ያደረገው ጥረት ተሳክቶልኛል ብሎ ለመግለጽ እገዛ ካደረጉለት ምክንያቶች አንዱ እነዚህ ከፍተኛ ገንዘብ ይገላበጥባቸው የነበሩ ንብረቶች ዋጋቸው መውረድ ስለመሆኑ የሚገልጹ አሉ። ይህ የዋ ጋን ንረት መቀነሱን ይቀጥላሉ ለሚለው ጥያቄ ግን ምንም እርግጠኛ ሆኖ መናገር አይቻልም። በእነዚህ ንብረቶች ላይ ከሰሞኑ የታየው የዋጋ ቅናሽ ለገዢዎች መልካም አጋጣሚ ሊሆን ቢችልም የገንዘብ እጥረት በመኖሩ ሕብረተሰቡ የሚፈልገውን ንብረት እንዲገዛ የተፈጠረለትን መልካም አጋጣሚ ለመጠቀም አላስቻለም የሚሉ ጥቂቶች አይደሉም። አንዳንዶች እንደለመዱት ንብረቶቹን ገዝተው እንደ ቀድሞ አትርፈን እንሸጣለን በሚል ቢንቀሳቀሱም በገዙበት ዋጋ ለመሸጥ ጭምር መቸገራቸው ታውቀዋል። ከዚህ በፊት በሀገሪቱ ከነበረው የዋጋ ጭማሪ አንጻር በቤትና በመኪና ግብይት ዙሪያ እየታየ ያለው የዋጋ ቅናሽ አስገራሚ መሆኑን ብዙዎች ገልጸዋል። የመኪና፣ የመሬት፣ የህንፃ ዋጋ እየቀነሰ መምጣቱ ቢነገርም ህብረተሰቡ ለዕለት ከዕለት የሚፈልጋቸው ምርቶች ዋጋ በየቀኑ በመጨመር ላይ ይገኛል። የምግብና አንዳንድ መሰረታዊ የሚባሉ ምርቶች የዋጋ ጭማሪ አሁን ላይ አሳሳቢ ስለመሆኑ እንደ ማሳያ የሚነሳው የምግብ ዘይት ሲሆን ዓመት ባልሞላ ጊዜ ውስጥ ከ600 ብር በላይ ጭማሪ ማሳየቱን አውቀናል።